ሰላም ጤና ይስጥልኝ የቡታ ጅራ ቲዩብ ተከታታዮች። አሁን ደግሞ ከውጭ ያገኘናቸው ዝርዝር መረጃዎች እንመለሳለን። አብራችሁ ቆዩ። የዩክሬኑ ፕሬዝዳንት ቮለዲሚር ዘለንስኪ ከሳዑዲ አረቢያ ልዑል አልጋወራሽ መሐመድ ቢን ሳልማን ጋር ተወያዩ። በጅዳ በተካሄደው ምክክር ልዑል አልጋወራሹ ሪያድ የዩክሬን ጦርነት እንዲቆም የሰላም ስምምነት እንዲደረስ በዓለም አቀፍ ደረጃ የተጀመሩ ጥረቶችን ትደግፋለች ማለታቸውን የሳዑዲ ብሔራዊ ዜና ወኪል ዘግቧል። ሳውዲ የዩክሬኑ ጦርነት ከተጀመረ ወዲህ ከፍተኛ ማሸማገል ጥረት ስታደርግም ቆይታለች። ሞስኮና ኪየቭ በርካታ የጦር ምርኮኞችን እንዲለዋውጡ ከማስማማትን ባለፈም በጦርነቱ ምክንያት ግንኙነታቸው የተካረረው አሜሪካ እና ሩሲያ ባለፈው ወር ንግግር እንዲጀምሩ ማድረጓ ይታወሳል። ፕሬዚዳንት ዶናልድ ትራምፕ ከሩሲያ አቻቸው ጋር ሊገናኙ የሚችሉት በሪያድ መሆኑን መናገራቸውም አይዘነጋም። በዛሬ ሁለት ደግሞ የአሜሪካና ዩክሬን ከፍተኛ ባለስልጣናት የሚመክሩበት መድረክ አዘጋጅታለች የዩክሬኑ ፕሬዝዳንት ባለፈው ወር በነጩ ቤተ መንግስት ከትራምፕ ጋር ንትርክ ውስጥ ገብተው ያለ ስምምነት ከወጡ በኋላም አሜሪካ ለዩክሬን የምታደርገው ወታደራዊ ድጋፍ በጊዜያዊነት አቋርጣለች ከሳተላይት ምስሎች የሚገኙ መረጃዎችንም ለኬቭ እንደማታጋራ ነው የገለጸችው በሳውዲ የአሜሪካና ዩክሬን ምክክር ፕሬዝዳንት ዘለንስኪ አይሳተፉም የውጭ ጉዳይና የመከላከያ ሚኒስትሮቻቸው ጨምሮ አራት ከፍተኛ ባለስልጣኖቻቸው ይወክላሉ። አሜሪካን በውጭ ጉዳይ ሚኒስትሯ ማርኮ ሩቢዮና ሌሎች አመራሮችን ትወከላለች። የትራምፕ የመካከለኛው የምስራቅ መልእክተኛ ስቴቭ ዊትኮፍ ከፎክስ ኒውስ ጋር ባደረጉት ቆይታም ጫና የበረታባቸው ዘለንስኪ በቅርብ ቀናት ውስጥ ወደ ዋይት ሀውስ ተመልሰው የማዕድን ስምምነቱ ሊፈረሙ እንደሚችሉም ተናግሯም ፕሬዝዳንት ትራምፕ አሜሪካ በሶስት ዓመት ውስጥ ለዩክሬን ያደረገችው ከ350 ቢሊዮን ዶላር በላይ ድጋፍ ኬቭ በማዕድ ሀብቷ ልትመልስ ይገባል ማለታቸው ይታወሰም። ከዋሽንግተን ጋር ግንኙነቷን ለማደስ ንግግር የጀመረችው ሞስኮም በኬቭ ላይ የተጠናከረ የሚሳኤል እና ድሮን ጥቃት መፈጸሟን የቀጠለች ሲሆን ተጨማሪ መንደሮች መቆጣጠሯም አስታውቃለች። ባለፈው ሳምንት ብቻ ከ870 የድሮንና ከ80 በላይ የሚሳኤል ጥቃት አድርሳለች የሚሉት ፕሬዚዳንት ቮሎዲሚር ዘለንስኪን ጊዜያዊ የተኩስ ማቆም ስምምነቱም በየብስ ብቻ ሳይሆን አየርና ባህርን ሊያካትት ይገባል ይላሉ። ክሬምሊን ግን በፈረንሳይና ብሪታንያ የቀረበውን ጊዜያዊ የተኩስ አቁም ምክረ ሐሳብ ለኬቭ ጊዜ መግዣ ነው በሚል ትቃወማለች።